ውድና ና የተከበራችሁ የዩቱቢቻና ቤተሰቦቻችን ሰላም ሰላም ብለናል። የመሆን የማቀርብላችሁ አሳዛኝ ዜና እንድታዳምጡን እናሳስባለን። አብራችሁን ቆዩ። ሰሞኑን እንደሚታወቀው የብሬክስ ሀበሻዊ ዘመድ የሆነው ጓደኛው ቴዲ ራዕያ በመባል ብዙዎቻችን ቀልብ ውስጥ የገባውና በብዙ ዘንድ እውቅና ያገኘው ቴዲ ባረመኔዎች እና በጨካኞች ህይወቱ እንዳለፈ ይህን ሰሞን መነገሩን ታስታውሳላችሁ። ሆኖም ግን የአሟሟቱ ነገር እንቋቁልሽ የሆነው የቴዲ ወንድማችን አገዳደል ና አሟሟት እጅግ በጣም የተወሰበሰበ ና አሳዛኝ መሆኑን ዛሬ ብሬክስ ሀበሻዊ በፌስቡክ ገጹ እንደዚህ ሲል ዘግቦልናል። ህልም ለሚመስል ለማመን የሚከብድ እውነት ይላል ቴዲ። ሐሙስ ለአርብ የሚነጋ በኢትዮጵያ ሰዓት አቆጣጠር ከሌሊቱ አምስት ሰዓት አካባቢ ስራ ቦታ ሆኖ ላይ ሆኖ ከጓደኛቸው ጋር ሲያወራ እንደነበር ጓደኞቹ ነግረውኛል። እስከ ሌሊቱ ዘጠኝ ሰዓት ድረስ ደግሞ ስራ ቦታ ሆኖ ከሚስቱ ጋር በስልክ እያወራ እንደነበር ነግራኛለች። አርብ ወይም ጁማአ ቀን ስልኩ ሲደወል አይሰራም ይላል። ባለቤቱና ጓደኞቹ ሙሉ ቀን ቴዲን ስልካ ለመስራት አሳስቧቸው ተይዞ ይሆን እንዴ እያሉ ሲጨነቁ ውለው፣ ሀሙስ ለአርቡ የሚነጋ ጧት አካባቢ ሪያድ ውስጥ መክረጅ 28 ስትረሃ ላይ በጩቤ እንደተወጋ ወሬ የተሰማ ይህ ወሬ የነገረን እዛው መክረጃ 28 ሆኖ ቴዲ በነበረበት ከተባለ ስትረሃ አካባቢ በሌላ ስትረሃ ውስጥ የነበረ ሰው ሲሆን እንዲህ ሲል ቃል በቃል ነግሮናል። እኛ ያለንበት እስትርሃ ሆኖ በር ላይ የነበሩ ሰዎች እዛው አካባቢ ያለ ሌላ እስትርሃ ላይ ችግር እንደተፈጠረና ሰው እየሸሸ እንደሆነ መጥተው ነግረውን፣ እኛም እየሮጥን ወደ ውጭ ወጥተን ከዛኛው እስትርሃ እየሸሹ የሚመጡ ሰዎች ምንድን ነው ብለን ስንጠይቅ የብሬክስ ቤተሰብ ቴዲ በጩቤ ወግቶ ብለው ነገሩ ነው። ፖሊስ ከሁሉ መጣ። ሁሉም ሰው ሊያዝ ስለሚችል ሁሉም እግሬ አውጪ ብሎ እየሮጠ ነበር። እኛም ተበታተንን ይላል። እኔም በነጋታው ይህን ወሬ ሰምቼ በድንጋጤ ውስጥ ሆኜ እዛ ያሉት የሳዑዲ መውጣአን ጓደኞች ደውዬ በቴዲ ደረሰ የተባለውን ችግር አስረድቼ የመንግስት ሆስፒታሎች ላይ እንዲያፈላልጉልን አደረው ክላል ብሬክስ እነሱም ስራቸውን ትተው ብዬ በየሆስፒታሉ ቴዲን ፍለጋ ተሰማሩ። የሚያውቋቸው ፖሊሶች ጋር ፎቶውን እየላኩ ማጠያየት ቀጠልኩ። አሁን አካሁን ቴዲ ሆስፒታል ውስጥ አገኘ ነው የሚል ዜና ስጠባበቅ በጭንቀት ውስጥ ሆኝ ድራይቭ እያደረኩ እያለ ሳውዲው ጓደኛ ስልክ ጠራ። እቺ ተንቀጠቀጠ። ስልኩን አንስቼ ሃሎ አልኩኝ። ድምፁ እየተቆራረጠ አሰላሙ አለይኩም አለ። ሰላምታውን ሁሉ ረስቺ፣ አገኘሁት ወንድሜን አልኩት። የሱ ምላሽ እንዲህ የሚል ነበር፣ አላህ ይሶብሮክ ብሬክስ ቴዲ ቶፍ አለ። ምን ነው ስለው፣ ቴዲ ማይት ወይም ቴዲ ሞቷል የሚል ድምጽ ሰማሁ። ድሬቭ እያደረኩ ነበር፣ ራሴን አላወቅኩም። ሰማይና ምድሩ ተደበላለቀብኝ። መኖሪያን መቆጣጠር አቃተኝ። ደግነቱ አጠገቤ አንድ ቤተሰብ ስለነበር ድራይቨርስ አደርግበት የነበረ መንገድም በጣም ክሮርድ ስለነበረ እንደምንም መኪናው ዳሪ እንዳስይዝ አገዘኝ። አሁንም ግን ቴዲ ሞተ የሚለው ንግግር ያልጠበቅኩበት ስለሆነ አላሳመነኝምና ልብ ያላረፈም ይላል እስክሬኑ አለበት ወደተባለ ቦታ ስክሪን ቼክ የሚያደርግ ሰው አሰማራል። ቴዲ ተወፋ የሚለው ድምጽ እውነት ነበርና፣ የቴዲ መሞት አረጋገጡ ከነሙሉ ስሙ ጠርተው ሞቷል አሉኝ። በዚህ ሰዓት ሰውነቴ ሁሉ ከቁጥጥር ውጭ ሆነ። ሰውነቴ እንዳለ በድን ሆነ። እግሬ አልታዘዝም አለ። ከተወሰነ ሰዓታት በኋላ ወደ ራሴ መመለስ ጀመርኩ። ከባድ ጭንቀት፣ ከባድ ፍርሃት፣ ከፊት የተደቀነ። እሱም አሁን እንዴት ለባለቤቱ ቴዲ ሞተ ብዬ ልናገር? እንዴት ስለ ቤተሰብ ቴዲ ሞተ ብዬ ላሳውቅ? እንዴት ስለ መሲ ልንገራት? እንዴት እንዴት እንዴት? ከዚህ ቀጥሎ ብዙ ልብ ሰባሪ ነገር ስለገጠመን ሌላ ጊዜ በተረጋጋ መንፈስ እመለስበታለሁ። የሆነ ሆኖ ቴዲ በጩቤ ሲመታ በቦታው የነበረ ሰው ስላላገኘን እንዴት፣ ለምን፣ በምን ልናውቅ አልቻልንም። ነገር ግን የሳዑዲ ፖሊስ በካሜራ ተከታትሎ ክስተት ሲፈጠር እዛው የነበሩና አሟሟቱን የሚያውቁ ሁለት ሰው በቁጥጥር ስር ማዋሉን ታውቋል። ጉዳዩ እንዳልተያዘና እየተከታተሉት እንደሆነም በተወሰነ መልኩ መረጃው ደርሷል። ከዚህ ውጪ በሶሻል ሚዲያ ጓደኛው ገደለው፣ ወንድሙ ገደለው፣ በሴት ተጣሉ፣ ወዘተ የሚል ሐሰተኛ ወሬ ይዛችሁ በድርጊቱ ላይ የሌሉበት የልብ ጓደኞቹ ፎቶ በሚዲያ እየለጠፋቸው በህመማችን ላይ ሌላ ህመም አትጨምሩብን። ቴዲ ከሰዎች የሚደርስ ልጅ አይደለም። ቴዲ ከሳቁጭ ከአፉ ክፉ ነገር የሚወጣ ልጅ አይደለም። ቴዲ በአረብ ወይም በሌላ አካል አልተገደለም። ቴዲ በሀገሩ በወንዙ ልጅ እንደተገደለ በቁጥጥር ስር የዋሉት ልጆች እየተናዘዙ ነው። ሙሉ የስክሪን ምርመራው ስላላለቀ ቀጣይ የስክሪኑ ጉዳይም እየተከታተሉ ያሉ ሰዎች ስላሉ የደረሱበትን ያሳውቁናል። ቴዲዋ ደምህ ይፋረዳቸው። የጎዳህ ጎዳ የን ያመለሸጋ አንተ ነፍስ ይማር ልትባል ነው እንግዲህ ይላል ብሬክስ። እጅግ በጣም ያሳዝናል። እንቦቀቅላ የሆነው ብዙዎቻችን በሚዲያ የምናውቀው እንግዲህ የብሬክስ ዘመድ በሁላችንም ልብ ውስጥ እንዳለ መገመት አይከብድም። እና በጣም ያሳዝናል። ይህ ልጅ እንደምታውቁት ሳኡዲ አረቢያ ነበር። ከሳኡዲ አረቢያ ተይዞ አገር ገብቶ ነበር። እንደገና ደግሞ ተመልሶ መጥቶ ነበር። የህይወት ፈተና በጣም ስታንከራትተው የነበረ ልጅ ነው። ያም ሆኖ ደግሞ በራሳችን ሰዎች ባረመኔዎች እንደዚህ ነፍሱን አጥቷል። እኔ እውነት በጣም የሚያሳዝን በጣም የሚያም በጣም የኛ ክፋት የኛ ያበሾች ጭካኔነት እዚህ ድረስ መሆኑ ብቻ በጣም ያሳስበኝና በጣም እያቃጠለው ያለው ውስጤ ነገር ነው። ቴዲ በጣም ያሳዝናል። ገና ነበር። መኖር የሚችል ነበር። ገና እየተንከራተተ ነበር። የህይወት ትርጉምን ያላየ ነበረ። ምን ይባላል እንግዲህ። ቤተሰቡን ፈጣሪ አምላክ ያጽናናለት፣ ሚስቱንም፣ እናቱንም ልባቸውን ፈጣሪ ይጠግንላቸው፣ ጽናቱን ይስጣቸው እንላለን። ነፍስ ማርም እንላለን። አብራችሁን ስለነበራችሁ እናመሰግናለን። መልካ ቆይ